የአብርሃም እና የሩታን ህይወት መበጥበጥ በጣም የሚፈልገው ከአንቺ በላይ ያለው ሰው ማን ነው? ማን እንደሆነ ይታወቃል። ከሆነ አንቺ እኔ ነው ምንም ከሆነ ክብርሽን ጠብቀሽ በስነ ስርዓት ተቀመጪ። የሆነ ሰው መጥቶ ነፃነት ሄዳ ነገር ነው መቀበጣጠርሽ ነው። ስለተደረሰብሽ ምክንያት እኔ ደርሽበታል። ለምን እንደሄድሽ ማለት ነው። አሁን መልሰሽ ወደ እነሱ ገብተሽ ነገር ነገርሽ ላይ ቁሚ እና በስነ ስርዓት ሌላ ነገር ነው የምታደርጊው። ምንም ነገር ሰላም ሰላም ሰላም፣ እንዴት ቆያችሁ የእኔ ተወዳጅ እና እንቁ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከረጅም ጊዜ በኋላ ዛሬ በተረጋጋ መንፈስ ወደ እናንተ መጥቻለሁ። እኔ በራሴ ቤት ለብቻዬ እንደዚህ ቪዲዮ ከሰራም ትንሽ ቆይቻለሁ እና ቤተሰቦች እንዴት ናችሁ? እኔ ናፍቃችኛል። እናንተ ኮሜንት ላይ አሳውቁኝ። እንግዲህ ዛሬ የመጣውበት ሀሳብ ምን መሰላችሁ? ትላንት ላይ የተፈጠረው አይታችኋል ብዬ አስባለሁ። ማለት ከነፂ ጋር ትንሽ የማይሆን ነገር ውስጥ ገብተናል። ኦልሞስት ካገባን ቆይተናል። ግን አሁንም ደግሞ ሩታ ጋር ሄዳ ያደረገችውን ነገር ሰምታችኋል ብዬ አስባለሁ። ለእናንተ አዲስ አይደለም እና ቤተሰቦች አላውቅም ይህን ነገር ለምን እንዳደረገች ስላችሁ የታሰበ ነገር እንዳለ ግልጽ ነው። የታሰበ ነገር ስ ያቀደችበት ነገር አለ አሁንም ተመልሳ ወደ ሩታ ህይወት ለመግባትና በዛ ልክ ደግሞ አብርሃምን የግሏ ለማድረግ የተቻላትን ነገር እያደረገች ነው። ይህንም በእርግጥ በቃ ባልነግራችሁ ራሱ እናንተ የምትረዱት ነገር ነው፣ አይታችሁ የምትገነዘቡት ነገር ነው። እና ያው እኔም አንዳንድ የደረሱኝ መረጃዎች አሉ። ዛሬ ዋና የመጣሁበት ጉዳይ እሱ ነው። የደረሱኝ መረጃዎች አሉ። ነፂ አሁንም ተመልሳ ዳይሬክተራት ለመግባት እና እንዳልኳችሁ አብርሃምን ከኤርሜላም ከሩታ የሚወጥ ቀምታ የራሷ የማድረግን ነገር አሁንም ተያይዘዋለች። ያው መጀመሪያ የመሰለን አብዛኞቻችን ይሄ ብቻ ካብራ ከሩታ ጥታ ከዛ በኋላ ከሩታ ጋር የሚሆን ከሆነ ኢትስ ኦኬ ካልሆነ ግን መሆን አለበት የሚለውን ሀሳብ ነበር የተረዳ ነው። ግን ነገሮች እኔ ስመለከታቸው እንደዛ አይደለምና ትላንትም ደሞ ጋር ከሄደች በኋላ አንዳንድ የሰማዋቸው ነገሮች በጣም ግር ብለውኛል። ወነቴና ምላቹ ቤተሰብ እንዴት መሰላችሁ ያሰበችው ነገር አለ ነፂ አሁን እንዲህ ነው ብዬ ለእናንተ መናገር አልችልም። በጣም ከባድ ነው። እኔን ስታየኝም ኦልሞስት እንዴት በላችሁ። ከዛን ታይም ጀምሮ እኔን እንደ ጠላት ነው እያየችኝ ያለችው። ችግር የለውም ተቀብዬ አልፌዋለሁ። ምክንያቱም ከመቅደስ ጋር የተደረሱበትን ነገር አይታቸዋል። በአንድ እዚህ ግባ እንኳን በማይባል ፋይል እማይሆን አሁን ግጭት ውስጥ ተገብተዋል። የሰው ደም ፈሷል። ታውቃላችሁ ቤተሰቦች እና ዛሬ ነፂን ጠርቻታለሁ እንድትነግረኝ እፈልጋለሁ። ማለት ሩታ ጋር ሄደችበትን ምክንያት እና እኔ ደግሞ ሩታ ጋር ሄዳ ለመስራት ያሰበችውን ሴራ እንደደረስኩባት እንድታቅ እፈልጋለሁ፣ በዋነኝነት ማለት ነው። ምክንያቱም ብተዋት ሙሉ ለሙሉ ነዚ በጣም ደስ ይለኝ ነበር። በቃ ምንም ስለሷን ባላስብ፣ ስለሷን ባልና ጋር ባላወራ፣ እርግፍ አድርጌ ብተዋት ደስ ይለኝ ነበር። ግን በጣም ይላስ ይዛኛለች፣ በጣም ማለት ነው። እውነት ትናንትና ካያችሁ ማለት ቪዲዮ ላይ ከተመለከታችሁት የሆነ እንደ አጋጣሚ ነበር ያገኘናት። ጭራሽ ይሄ የአዞን በዋን እንደለመደችው የተራጨች ማለት ይቻላል። ያዙን ልቀቅም ስት ነበረ እና ቤተሰቦች፣ ወደ እናንተ በዛ መልክ የመጣችበትም የራሷ ምክንያት አላት። እንዳልኳችሁ ደግሞ ወደ የሩታን ልጅ የምትጠይቅበት ምንም አይነት ነገር የለም። እሷ ቤተሰቦች ታውቃላችሁ፣ እናንተም አይደለ እነዚህ የሩታን ልጅ የምጠይቅበት ምክንያት ምንድን ነው? ምንም የለም። በቃ እች ልጅ አክስት አይደለችም። እንደ አክስት ኖርማሊ ከሩታ ጋር ኖርማል ሪሌሽን ኖሯት ቢሆን ኖሮ እንደ እህት ምናምን ቢሆን እንደ አክስት ራሷን አስባ ሄዳ ጠየቀች ማለት እንችል ነበረ። ግን በምንም አንግል ብትመለከቱት ነፂ ሩታ ጋር ሄዳ ልጁን ማየት ምንም ማድረግ ማለት ይቻላል በቃ እንዴ የሄርሜላ ሲገርመን ሄርሜላ ጭራሽ አይታችሁታል። መናገር አይጠበቅብኝም። ነፃነትም ደገመችው ይህንን ነገር ነገርና ያሰበችው ነገር አለ እንዳልኳችሁ። ስትመጣ ደሞ እንድታውቅ ነው የምፈልገው። እኔ አሁን ያሰብሽው ምንድን ነው ምናምናም ብዬሽ ከሷ ጋር ክርክሩስ ጋር ብቻ ምንም ፈጥረው ልዩነት አይኖርም ምክንያቱም ያሰበችውን ነገር ከማድረግ ወደ ኋላ አትለም፣ ስላ ተናገርኳት ማለት ነው። ግን ሴራዋ ላይ እንደደረስኩባት እንድታቅ ፈልጋለኝ ከምንም በላይ ማለት ነው። እስከ መቼ ነው እስከ መቼ ነው በሰበት እንደዚህ የነ የመበጥበጥ የመበጣበጥ ምናምን አሁንም ድረስ አልቆረጠላትም ነፃነት። አሁንም ድረስ በቃ የአብርሃም ነገር ከውስጣ ማስወጣት በጣም ይከበዳል። ግን አምና መቀበል ያለባት ጊዜ ላይ ደርሳለች ብዬ አስባለሁ። የትናንቱን ማለት ቪዲዮውን አይታችሁታል፣ እኔም ተመልክቼዋለሁ እኛ እሷን ከማየታችን በፊት የተናገረቻቸውን እያንዳንዷን ነገር አድምጫዋለሁ። እና ያው እንደ ሴት ሳስበው በጣም ደነገጥኩ፣ በጣም ተሰማኝ ማለት በእሷ ቦታ ሆኜ ነገሮችን ለማገናዘብ ስሞክር የምትወዱት ሰው ከሌላ ሰው ልጅ ወልዶ ልጁን ማየት በጣም ከባድ ስሜት ይፈጥራል። ግን ይህን ነገር እሷ ወዳ ያደረገችው እንጂ ማንም አስገድዶ አንቆ የሩታ ልጅ ጠይቅ ያላት ሰው የለም እስካሁን ድረስ ቤተሰብ ታውቃላችሁ። እና እኔም ዛሬ ደግሞ እንዳልኳችሁ ያሰበችው ነገር አለ። አሁንም አሁንም ነገሮችን ለማፋፋም እና የበለጠ ችግር ውስጥ ለመክተት እየሄደችበት ያለችው መንገድ አለ። የሚያሽከረክሯት ሰዎች አሉ። ነጻነትን ታውቃላችሁ ቤተሰቦች አይደለ ማለት ከዚህ በፊትም አብርሃም ጋር ገና ሀብላ ስትሄድ ወደ እናንተም ስትመጣ ማን የበላይ አካል እንደሆነ ታውቃላችሁ ብዬ አስባለሁኝ። እና ያን ያን ነገሮች እኔ እንደማቅ ታውቃለች። በነገራችሁ ላይ ነፂ ከጀርባ የምትሰራውን እያንዳንዷን ነገር እንደማቅባቱ ነው፣ ምን ታውቃለች። ለዛ ነው ከኔ ጋር በጣም እንደዚህ የተጠማመደችው ማለት ነው። ስለዚህ አሁንም ከነ አብርሃም ህይወት ውልቅ ብላ እንድትወጣ እኔ የተቻለኝን አደርጋለሁ። እስክትለቀኝ ድረስ እሷ አርግፋ ጋር የደከማት ቀን ስትተዋኝ፣ እኔም ተዋታለሁ ነጻነትን። ካልሆነ ግን እሷ አሸናፊ ማለት እኔ ተሸናፊ ሆኜ የምገኝበት ነገር ስለማይኖር ማለት ነው። ወንድምም እህትም ያጎት ያክስት ልጅ ናምን ዘመድም ቢሰበሰብ እኔን ምንም ማድረግ አይችሉም። አቅምም የላቸውም። እኔ ምንም ነገር የማድረግ አቅም የላቸውም። ምክንያቱም እንደዚህ በቤተሰብ ምናምን ምናምን ከከረረ ነገሩ ወደማዩን ደረጃ ይካሄዳልና። ከመቅዲ ጋም ደግሞ እኔ እና እሷ ከዚህ በፊት የነበረብን ትንሽዬ ጸብ የሚባልም ባይሆን ትንሽዬ ነገር ነበረ ግን ፈተነዋል። ቤተሰብ ከዚህ ሚዲያ ላይ ከመቅዲ ጋር ስመጣ ተናግር ያለው እና አሁንም ቢሆን ነፂ መቅዲን እያስፈራራቻት ያለችው በልጇ ምክንያት ነው። ማለት አንዳንድ ጊዜ ነገሮችን ቸል ባንል ጥሩ ነው ብዬ አስባለሁ። ቤተሰብ እንዴት መሰላችሁ፣ መቅዲ ትክክለኛ ልጇ እንዳልሆነ እናንተም ታውቃላችሁ። አመጣው የወለደችው ልጅ እንዳልሆነ እራሷም ተናግራለች፣ ግን ያሳደገችው ልጅ ነው። ለዚህ ደግሞ እኛ ምስክር ነን። በጊዜው ወደ አብርሃም ሕይወት ስትገባ ግን እውነታውን ተናግሬ ነበር። እንደውም ቀድሜ የተናገርኩት እኔ ነኝ። ካስታወሳችሁ ይሄ ልጅ የመቅደስ እንዳልሆነ ማለት ነው። የመቅደስ አይደለም ማለት ነው። የአብርሃም አይደለም። እና የመቅደስ ልጅ በራሱ የሚያመጣቸው ብዙ ጣጣዎች አሉ። እንኳን መቅደስ ተጨምሪ አይቅርና ማለት ነው። ስለዚህ መቅደስ በተሻላት አቅም ነገሮችን ለማስተካከል እየሞከረች ነው። እኔም ከጎኗ ነኝ። ብዙ ነገሮችን ለማድረግ እየሞከር ነው። ነፃነትን ግን ለሁለት ኮንትሮል ማድረግ አልቻለም። ገብታችኋል አይደል? ቤተሰብ። ምክንያቱም እሷ እየጠቀመች ያለችው በጉልበት በኃይል ምናምን በቃ በድብድብ ሰውን ማገት ማገቱና መቅደስም እንዳደረገች አይታችኋል። በእኔም በኩል ደግሞ ጥሩ ነገር አልተፈጠረም ከኔ አልፋ እኔ ለምን እንደዛ ማድረግ እንዳልፈለገች ባላውቅም መቲን እስከማስደብደብ ምናምን፣ በዛ ላይ ደግሞ እህቷ እኔን ያደረገችኝን ነገር በደም ታውቃላችሁ። ቤተሰቦች እና ዛሬ ላይ እንዲህ ብዬ የምነግራችሁ ነገር የለም። ነፂ ትንሽ ስለቆየች ነው ያረዘምኩባችሁ። እስቲ እንግዲህ ዛሬ ደግሞ ስትመጣ ምን አይነት ፊሊንግ እንደምታሳይ ምን አይነት ድራማ እንደምትሰራብን አላውቅም። እውነቴን ነው። ትላንትና እንደዛ እያለቀሰች ምናምን እኛ ስናያት ደንግጠን ነበረ በሰዓቱ ምንድን ምን እያደረገች ነው ደግሞ ምን ፈጥራ ነው ምናምን የሚለውን ነገር ና አሁን መታ እንግዲህ እየይ ማለቱ አይቀርም። እንታገሳታለን ግን ደግሞ እንዳልኳችሁ እኔ እንደነቃሁባትና ይሄንን ነገር እንዳወኩባት ያሰበችውን የሩታን ህይወታውንም ድጋሚ ለመበጥበጥና እንዲስተካከል እንደማትፈልግ እያደረገች ያለችውን ነገር በጠቅላላ በጠቅላላ ማለት ይቻላል እንትን እላለሁኝ። እንዳወኩባት እነግራታለሁኝ። እንዴት ነሽ? እግዚአብሔር ይመስገን። ቤተሰቦቻችንን ሰላም ቢያቸው። ሰላም እንዴት ናችሁ? እና የተከበራችሁ። የኛ ቤተሰቦች ደህና ናቸው፣ ይሄን ያለው እግዚአብሔር ይመስገን። እሺ እንዴት ነሽ እንዴት አደርሽ? ከለቅሶ ከእንባው በኋላ እንዴት ነሽ ተረጋጋሽ? ሄሎ። ለምን ፈልገሽ ነው? እሺ እንግዲህ ከቤተሰቦች ቆየሽ ግን በነገርሽ ላይ ማለት ንቀት ነው? እንትን እኔ ማለት ምናምን ይሄ ሁሉ ደቂቃ ያው ቪዲዮ ጀምሬ እንደምጠብቅሽ በእርግጠኝነት ታውቂያለሽ አደላ? ይህን ይሄን ሁሉ ሰዓት እኔን ማስጠበቅ ተገቢ ነው? ንቀት? አሁን ከንቀት ጋር ምን የሚያገናኘው ነገር አይ፣ ይሄ ሁሉ ሰዓት የማራዘም። እሺ፣ እሺ ችግር የለውም በቃ። በዋነኝነት ያው ዛሬ ፈለኩሽ ሹ ምን መሰለሽ፣ ለቤት ሰዎች ነግሪያቸዋለሁ። ከመምጣትሽ በፊት ትናንትና ሩታ ጋር ሄደሽ የሰራሽውን ስታት ታውቂያለሽ አደላ ታውቂያለሽ በቃ እየመረረሽም ቢሆን ትውጪ ያለሽ ችግር የለው። ታውቂያለሽ እና ምን አስበሽ ነው ማለት ትናንትና እኛ ስታወሪ ምናምን ለመጠየቅ ሞክረናል። አንቺ ደግሞ ፈቃደኛ ሆነሽ ትመልሽልን አልቻልሽም። ስለዚህ ምንድነው ሀሳብሽ? ያሰብሽው ነገር አለ፣ ያቀድሽው ነገር አለ። አሁንም አልቆረጠልሽም ነው የአብርሃም ነገር ሩታ ወልዳ ልጇን አይተሽ ምናምን እሱን የመተው ያለመተው ምንድነው ማለት። መጀመሪያው ወደ እኔ ጋር ነው ስትመጪ፣ ላስጠንቅቅሽ። ፈልገሽኝ በስርዓት አክብሬሽ ነው የመጣሁትኝ። እኔ ላስጠንቅቅሽ አሁን ማለት ነው። እሺ እኔን በስርዓት ማውራት ከፈለግሽ በስርዓት አውሪ። ምንም አይነት ዲስሪስፔክት እንዲኖርሽ አልፈልግም ለኔ። ገባሽው በስርዓት እኔ አክብሬሽ የመጣው ትናንት እንደዚህ አድርገሽኝ አልመጣም ነበር። አንቺ ጋር እኮኒ ደማሪ ነገር አለ፣ ምትፈልጊው ነገር አለ። ኢትስ ኦኬ ምርዳሽ ነገር ካለ እሺ፣ አንቺ ምትረጂኝ? አረ ጉድ! እቺ ልጅ አቅማ ቤተሰቦች ኖ አይደለም። እሺ ታዩ፣ አሁን እንትርኩስ ከምንገባ መጀመሪያ ወደ ሚዲያ ስትመጪ ያመጣሻቸው በጣም ብዙ የሰራታቸው ስህተቶች ነበሩ፣ አይደለ? ይሄንን ደግሞ ልቦናሽ የሚያውቀዋል። ሲቀጥል ደግሞ እያልሽ የነበረው ሄርሚላን ከአብርሃም ህይወት ማስወጣት ፈልጋለው ነበረ ከዛ በኋላ ከሩታ ጋር ካልሆነ በስተቀር ከኔ ጋር ነው መሆን ያለበት ነበር ሀሳብሽ ዛሬ ላይ ግን ነገሮች እየተረጋጉና ቦታ ቦታ እየያዙ መስመር እየያዙ ሲመጡ አንቺ ደስተኛ አልሆንሽም አሁንም ነገሮችን ወደ ማመሰቃቀልና ምንድነው ያሰብሽው ምን ነገር ሩታ ጋር የሄድሽበት ምን ነገር አገባሽ አንቺ ይመለከትሽው ያ ነው ሳውና ጠይቅ ምንድ የሆነ ሰው ለምሳሌ ራዲት እኔና አንቺ በቃ የሆነ ያለንበት ሁኔታ ደስ አይልም አሁን ላይ አንቺ ፈጣሪ አያደርገው እና ልንገርሽ፣ ወይ ብትታመሚ ወይ ደሞ የሆነ ደስታ ነገር ቢገጥምሽ ሄጄ እጠይቅሻለሁ። ገባሽ? ሄጄ ታመሽ ከሆነ እኔ ማለት ሆስፒታል ጠይቅሽ ከሆነ እንዴት ነሽ ሄጄ ጠይቅሻለሁ። ምክንያቱም ሰው ስለሆንኩኝ፣ ምንም ብንጣላ ሰው ስለሆንኩኝ ጠየቅሽኝ፣ ላስረዳሽ፣ ጠየቅሽኝ እስክመልስልሽ ቢያንስ ታግሺኝ። ስለዚህ አንቺ ልጠይቅሽ እችላለሁ። ልክ እንደዚያው ሩት ተወለደች እና

ስለዚህ እኔ ደግሞ ምን ተሰማኝ መሰለሽ? ምን ተሰማኝም ሳይሆን የሰማቸው አንዳንድ ነገሮች አሉ። እ ሩታ ጋር የሄድሽበት ያሴርሽው ሌላ ሴር አለ ማለት። ምንም ማለት አትበይ፣ ነገ ከነገ ወዲያ መውጣቱ ስለማይቀር ሚዲያ የያዘው ነገር ማለት ነው። በነገርሽ ላይ ሚዲያ የያዘው ነገር ሰላም አይሰጥም። ዛሬ ላይ ብትደብቂው ነገር ላይ ይወጣል። ያለሽበትን ቦታ ወቂ ይህ ስርዓት የመኖር ያለመኖር አለ። ሊጠራሽኝ ካሜራ ድንቅሽ ነው። ሌላ ነገር ያሰብሽው ሴራ አለ። ነገር በስራት የሰው ልጅ ማለት ነው። ትንሽ ነው፣ ትልቅ ነው። በጣም ክብርሽ አይተናል። ክብርሽ ማንነትሽንም ቢሆን ከኛ በበለጠ ቤተሰቦቻችን ያውቃሉ። ገባሽ አይደለ? ስለዚህ አሁን እኔ ደርሼብሻለሁ፣ ያሲርሽው ነገር ማለት ነው። ትላንትና ሩታ ጌርሽበት ምክንያት እኔ ደርሼበታለሁ፣ ለምን እንደሄድሽ ማለት ነው። አሁንም መልሰሽ ወደ እነሱ ቤት ገብተሽ ለመበጥበጥ ነው የምትፈልጊው። ለመለያየት ነገር አይደለም፣ በጣም ቀላል ነገር ነው። በነገርሽ ላይ ቤተሰቦች እናንተም ታውቃላችሁ ስትወሺ ዛሬ መጀመሪያሽ አይደለም። ገባሽ አይደለም? ነገሮችን ለማመሰቃቀል ምናምን ስትሞክሪ ለአንቺ አዲስ አይደለም። ገባሽ? ይሄ ያለፈ ነገር እያነሰሽ ከዛ ያለፈ ያለፈ ዝምብ ነገር የለም። የምር ትናንት እንደዛ እኔ እንትን እያልሽ እኔ ዝቅ እያደረግሽ ያለፈ ነገር እያመጣሽ እኔ ለማሸማቂ ምታረጊው ነገር አይቻለሁ። ሲጀምር አንቺ የጤነኛ ሰብኳ አይደለም። ማለት አሁን ኖርማል ሰው ማሰብ የሚችል ሰው መስክር፣ እስኪ የሆነ ሰው መጥቶ ነፃነት ሄዳ ሩታን ደግሞ አሁን ሌላውን ነገር መቀበጣጠሩ እንታይ ነገር እሺ ነበር ማለት ልታወሪያችን ገባሽ እኔ ከአብራም ጋር የሚያገናኘኝ ነገር የለም ንገርሽ እሺ ጀመር አንቺ ግን ከማንም ሰው ጋር እንዲሆን አልልኝ አታክሉማ ስለማታውቂ እኮ ነው አንቺ ምንም ምታቂ ታሪክ የለም እዚህ ጋር ባወራ ራሱ ወይ ማውራት ስለአብራ ምን ይኔ እሺ ችግር የለም አሁን አብርሃም እንታዩና ያሰብሽን ነገር ደረስሽበት አለው ነገ ላይ እንድታዝኝብኝ አልፈልግም ያሰብሻትን ሴራ ዝርዝር አድርጌ አወጣዋለሁ ሚዲያ ዲያ ላይ ገባሽ አይደለ ብዙ ነገር አንቺ ልጅ በጣም እየታገስኩ ነው የማወራሽ ባልሆነ ነገር እንድታጠፊኝ አልፈልግም ነገሮችን ላይ ምክንያት በውስጥ የአብርሃምና የሩታን ህይወት መበጥበጥ የሚፈልገው ከአንቺ በላይ ያለው ሰው ማነው? ማን ነው እየመራሽ ያለው? ከሆነ ሰው ከበላይሽ ሆኖ አንቺን እያሽከረከረሽ እንደሆነ ይታወቃልእና ደግሞ ሀብትሽ ባለፈ ነግሮሻል። አንድ ጊዜ አንድ ጊዜ

ስሚኝ እስኪ ኮንፊደንስ ካለሽ በራስሽ፣ ስሚኝ ዝም ብለሽ። እኔ እኮ ምንም ያሳከከኝ ነገር የለም። እንቺ ምንም፣ የራሴን ነገር ነው እኔ ነገር ነው ለምን ነገር እኮ ላይፍ ነው ሪል የተናገርኩት። ልኮኝ እኮ ሰው ከአብርሃም ጋር እንደዚህ ነገር ህይወት እኮ ነው ህይወቴን ዝም ብዬ ማመሰቃጠል የተነሳ የተደረገ ነገር እንጂ እሱ ያንቺ ሀሳብ ነው። እዚህ ድረስ መጥተሽ ምሪሽ ይሻለዋል። አትቅበዝበዢ፣ ነፂ ነች አሁንም ቢሆን ማለት ነው። ከአብረንማ ከሩታ ከህይወትም አትውጪ ከሆነ አንቺ እኔ መቼም ነው የማለቅሽ ምንም እንደማታረጊኝ ልንገርሽ። ግን በዚህ መልኩ እኔን በፋይል የተደገፈ ማለት ነው መረጃ እላለሁ። ስሚ መወረድም አትፈልጊ ከሆነ ክብርሽን ጠብቀሽ በስነ ስርዓት ተቀመጪ። እኔ አንድ ነገር ልንገርሽ ለአንቺም ለቤተሰቦችሽም ማለት ነው እዚህ ጋር

እንግዲህ ቤተሰቦቼ አይታችኋታል። የሌባ አይነ ደረቅ ነው የሆነው ነገሩ። ልጅቷ ምንም የራሷን የሆነ የምትለብቀው ብዙ ነገሮች አሉና ዛሬ ላይ እንግዲህ እኔም ደርሼበታለሁ ነገ በራሴ ቤት እያንዳንዱ ያሴረችውን ነገር በተደገፈ ፋይልና መረጃ ፎቶዎችም እጄ ውስጥ የገቡ ነገሮች አሉ። ለእናንተ ለወደ ቤተሰቦች ይዤላችሁ የሚቀርብ ይሆናል። አስተባብዬ ላስወጣት ሞክሬ ነበረ። ቢያንስ ዛሬ ላይ ብትናገር ነገሩ የሚቀልላት ነበረ። እንግዲህ እሷ ደግሞ ይህን ክብር አልወደደችውም። ስለዚህ የኔ ተወዳጅና እንቁ ቤተሰቦች ቀጣይ ቪዲዮ ላይ ሁሉንም ነገር ማሳወቃችሁ ይሆናል። እስከ ቀጣይ ድረስ ቸር ሰንብቱልኝ።